እሺ እንግዲህ የኛ የያቲዩብ ተመልካቾች ናቸው። ባለፈው የልብስ ዋጋ የሌላ ነገር ዋጋ ጠየቅንላቸውና የቤት እቃስ እንዴት ይሆን ኢትዮጵያ ውስጥ ዋጋው ስንት ነው? የቤት እቃ አናቀውም ዋጋውንና፣ ለምን አትጠይቅልንም? የጁስ መፍጫ፣ የብረት ድስት አይነቶች፣ ሌሎችም የቤት እቃዎች አሉ አይደል እናንተ ጋር ያሉ መጥበሻዎች፣ የመሳሰለውና እነዚህን ዋጋ ብትጠይቁልን አገራችን ውስጥ ያለውን ዋጋ ማወቅ እንፈልጋለን፣ የሚል ጥያቄ ሲያቀርቡ፣ መቼም የእናንተን ጥያቄ እንቢ አንልም ብለን መተናል መተናለና እስቲ እንደው እቃዎችን ዋና ዋና የሚባሉ ብዙ ጊዜ ለቤት አገልግሎት የሚውሉ እቃዎችን ዋጋቸውን እንደ አይነታቸው፣ ደረጃቸውና ዋጋቸውን ብትነግረን እቃዎች። እሺ አሉ እቃዎች

ከፔርሙዞች ጥሩ የሚባለው እሱ ነው ጥሩ የሚባለው እሱ ነው። ዝቅተኛው ደግሞ መቶ ብር ነው። ዝቅተኛው መቶ ብር ዝቅተኛው ማለት ነው። ፔርሙዞች ከመቶ እስከ አራት ሀምሳ ናቸው። ብርጭቆ ደግሞ የሻይ ብርጭቆ ከስልሳ ብር እስከ መቶ ሀምሳ ብር ድረስ ነው ያለው። ይሄኛውን መቶ ሀምሳ ማስቀመጫ ነው እዚህ እሱ መቶ ሀምሳ ነው።

ሰባት ሰማንያ ያለው ነው። ስድስት ከሀምሳ ያኛውስ? ያኛው ደግሞ

ይሄ ግን በትክክል ጀርመን ሜድን ጀርመን ነው ሜድ ኢን ጀርመን ነው ነው ነው። ትልቁ የሚባለው ዋጋ ነው። ያው እስከ አንድ ሺህ ብር ነው። ቴክኖኪት የሚባለው ይሄ ምን ኳሊቲው ከፍተኛ ነው። አንድ ሺህ ብር ያዝኛው ከሌሎቹ ይወደዳል።

ሀገራችን ምርት ብናኒ ነው። ታው ሶስት ፒስ ነው። ፓኪስታን ነው። እንዴት ነው ዋጋቸው እና አይነታቸው ብትነግረን፣ ነው እሱ ጋር የሚታየው ነው ያው እሱ አሁን የያዝከው ስድስት ፒስ ነው፣ ስድስት ፒስ ነው። አንድ ሺህ ስድስት መቶ ብር ስድስቱ አንድ ሺህ ስድስት መቶ ብር አንድ ላይ። የሚቀጥለው ይኸኛው ደግሞ አንድ ሺህ ብር ነው፣ ሙሉ በየሳይዙ ነው። ስንት ፒስ ነው? አምስት ፒስ ዋጋው ዋጋ አንድ ሺህ ብር አንድ ሺህ ብር። አዎ፣ እና ይሄኛው ደግሞ መጥበሻ ምናምን ያለው ስድስት ፒስ ነው። አንድ ሺህ ሁለት መቶ ሺህ ሁለት መቶ አዎ። እነዚህ የሀገር ውስጥ ናቸው። ዋጋቸው ነው አለ ከአንድ ከአንድ እስከ አምስት አለው፣ ከሁለት እስከ ስድስት አለው፣ ከሶስት እስከ ሰባት አለው። ከአንድ እስከ ስድስት ማለት ከአንድ እስከ ስድስት፣ ከአንድ እስከ አምስት ማለት ሴቱ አምስት አምስት ነው የሚይዘው የሚይዘው ከአንድ እስከ አምስት የሚለው ትልቁ የለውም። ከሁለት እስከ ስድስት የሚለው ሳይዙ የጨመረ የጨመረ ከአንድ አንድ ዋና እነዚህ ናቸው። ዋና አለ የሚባሉ እነዚህ ናቸው። ሌሎቹ ያው ስንት ናቸው? የሀገር ውስጡ ያው

በመቶ ሰላሳም አሉ ቱርክ ሶስት መቶ ነው። ዋና ዋናዎቹ እቃዎች እነዚህ ናቸው። ያው መጥበሻ ነው። አሁን ትንሽ በደንብ ብዙ አማራጭ አላየነው እንጂ እነዚህ ናቸው። እነዚህ ከሌሎችም ከፈለክ አለው አምስት መቶ ሀያ ግን ናቸው አምስት ሀያ የሚይዘው አንድ ላይ ስንት ነው? ሳህኖች ናቸው ያሉት። ሳህን ማቀዘቅዙ ሳህኖች ሲሆን ማያቀዘቅዝ ማያቀዘቅዝ የሚባለው ይኸኛው ነው። ሌላ ቀረን፣ የሀገር ውስጥ ምድጃ ነው። እነዚህ እንግዲህ እዚሁ የሚሰሩ ናቸው ዋጋቸው ጎላ የሚባሉት እነዚህ ናቸው። ስንት ስንት ነው? ለምሳሌ ትልቁ ስንት ነው? ስንት ነው? ወንደ ኳሊቲ ሁኔታ ማለት ነው። እንግዲህ በዋናነት እዚህ ቤት ውስጥ ያሉት እቃዎች እነዚህ ናቸው አይደለ? በከፊል እነዚህ ናቸው። ይህም አንደጃ አለ፣ ባለ ሁለት ምድጃ አለ። ይሄ አሁን ስንት ነው? ለምሳሌ ስድስት መቶ ሀምሳ ብር ነ ሁለት ሜትር ያው ማብራት እና ማጥፋት ብቻ ነው እንጂ ኃይል መቀነስ ምናምን አይቻለም። ኃይል መቀነስ ምናምን የለውም። አዎ፣ አንዴ ታበራው አለ፣ ስትፈልግ ማጥፋት ነው። አንድ የሚይዘውም አለ። ይሄ አሁን አየ ነው። አዎ፣ ባለ አንዱም አለ፣ ባለ ሁለቱም አለ። አዎ፣ እነዚህ ናቸው በዋናው። በጣም ደስ የሚል ነው። እርግጠኛ ነኝ ይሄንን መረጃ ስለሰጣቸው ዋጋውን ምን ያህል እንደሚሆን ምን አይነት ምን አይነት እቃዎች እንዳሉ ይሄ ነው። ከሌሎችስ ቦታዎች አካባቢ ስታዩ ለምሳሌ እናንተ ተመሳሳይ ነው የሚባለው ወይስ ቅናሽ ነው ወይስ እንዴት ነው የምታዩት የእናንተን ቦታ? ያው ስልህ እንደ ሰፈሩ ሁኔታ የውድድር ስለሚሰራ አንዳንድ ቅናሽ የሚኖርበት አጋጣሚ አለ። በጅምላ ስታመጣ የተወሰነ ይቀንሳል። ፍሬ ስታመጣ ደግሞ ትንሽ ለመወደድ ማለ ስላለ በጅምላ ስለሚመጣ የተወሰነ አስተያየት አለው የተወሰነ አስተያየት አለው፤ እንጂ ሌላ ቦታ ቢሄዱ ምናልባት ብንሄድ ምናልባት ከዚህም ትንሽ ከፍ ያለ ዋጋ ከዚህም ከፍ ያለ ሊሆን ይችላል፣ ወይም አነስ ያለ ቅናሽም ሊሆን ይችላል። እንደ ቦታው ነው እንደ ቦታው ነው ያው እንደ ቦታው ሳይሆን እንደ አገባ እንዳመጣቱ። ስለዚህ ምን ለማለት ፈልጌ መሰረት አሁን ይሄን ያዩ ሰዎች ሌላ ቦታ ሄደው ሲጠይቁ ተመሳሳይ ዋጋ የማግኘት እድል አላቸው፣ የማግኘት እድል አላቸው። ከዚህ በታች የማግኘት እድል የላቸው፣ ከዚህ በታች የማግኘት እድል ብዙ የለ። በጣም ደስ የሚል መረጃ እንሰጥህን፣ በእነሱ በሚመለከቱት ሰዎች ስም በጣም ነው የማመሰግንህ። መልካም የሆነ መልካም የሆነ ገበያ ጥሩ የሆነ ገበያ እንዲመጣልህ